አሁን የወርቅ ብናኝ እጁ ላይ ብንልክለት መልአክ ሰው ቢያስቀምጥ እንዴት ነው ተፈለክ ወደ ዳይመንድ ብናኝ መቀየር ይችላል አሁን አንተ እድሜህን ዝም ብለህ እየጨረስክ ነው በድካም በአንተ ላይ የተደገመ ድግምት አለ ይሄ ድግምት ማ ነው አይለቅህም እየተከተለ እየተከተለ እየተከተለ እዚህ ዲለላ መስመር ላይ የተደገመው እንዳይለቅህ ከኋላ ኋላ የሄደ የሰራኸው ይበተናል ያገኘኸው ይጠፋል አንተ እንዳትባረክ የተሰራበህ መንፈስ ነው ዛሬ ወደ በረከት ላመጣህ ነው አሚን ታምናለህ ይህ ሰውዬ ሀብታም እናድርገው ስእንድ ምሰውግ ታምናለህ? እንደዚህ ያ አንተ እንድታምን ነው አሁን የምፈልገው። አይሰበስበውም፣ ግን አሁን የወርቅ ብናኝ እጁ ላይ ብንልክለት መልአክ አምሰው ቢያስቀምጥ እንዴት ነው? ከፈለክ ወደ ዳይመንድ ብናኝ መቀየር ይችላል። እዚህ ስቆም እኔ አይደለሁም ነግሬሃለሁ። እኔ አሁን የወርቅ ብናኝ ኬታ እመጣለሁ ሻኪሶ ከዚህ እሱ ግን አንድ ሄዶ እ ያረገል ቀቤ በደንብ ያዝ። የእግዚአብሔር መልአክ አሁን የሻኪሶ ይሁን የምንም ወርቅ ቶሎ ብለህ አምጣና በጌታ በኢየሱስ ስም ፍጠን። አንተ መላክ፣ ፈጣንን መላክ ያዘዝኩት ይፈጥናል። ጌታ ምስክሬ ነው። አሁን ስድስት መላክ እዚህ ያለ እዚህ ቤት ስድስት መላክ እዚህ ቁጭ ብሎ ማለት ነው። ስራ እየሰራ ነው። ይዞ መጣ። የት እንደሚያመጣ ይታወቅም። አሁን ግን ያበንበታል። ቅፈትና ይሄ የሚያብለጨለጩ ነገሮች አሉ፣ ይታያል። ኪና የለት አንቺ እንደው ሌላ ሰው የለት አሉ